ለእግዚአብሔር ማልቀስ ሲገባቸው የሚያለቅሱት ለማን ነው? ለጣዖት ፍቅር ነው። አሁን ዛሬ ለምን የሚያለቅስ ይመስላቸዋል? እግዚአብሔር ትዝውሎት የሚያለቅሳል ክርስቶስ ትዝውሎት የሚያለቅሳል። ግን በእውነቱ ማለት ነው፣ የሚያለቅሰውን ሰው ትይዩት፣ ቆዱ ሲነካ ያለቅሳል፣ ሹመቱ ሲነካ ያለቅሳል፣ ለገዛ ኃጢአቱ ያለቅሳል፣ ለዘሩ ሲሆን ይብከነከናል። አንድ የነኩትለት ማለት ነው። መጀመሪያ ግን ለእግዚአብሔር አርብ እኮ ንበው መጥቶት ያውቅ ሲርበው ብቻ ሲታሰር ሲሰደድ ብቻ ግብስ ሲበዛ ብቻ ያው ዛሬ የማያለቅስ ይሆናል። መጀመሪያ ሰው የሚያለቅሰው ለምድ ለሴት ነው የሚያለቅሰው ለወንድ ነው የሚያለቅሰው ሰው ለዝሙት ነው የሚያለቅሰው። ለዚ ሌሊቱ ሙሉ ያለቅሳል። ጣዖት ነው ያ ሁሉ ነገር። ለገንዘብ ነው ስናለቅስ የኖር ነው። ለኩራታችን ነው ለክብራችን ነው ስናለቅስ የኖር የእግዚአብሔር ፍቅር ተለወጠ። ያቀረ ጎደል እንበሉ። ከዛስ ምንድን ነው ያደረግነው ሰዎች? ምና በመቅደሱ በመሀሉ ላይ ጣዖት አቅርቦበት። ይሄ መቅደስ የተባለ የክርስቲያኖች ልቦናችን ነው። በመካከሉ ላይ ጣወት ማለት ማቆም ማለት ገንዘብን መውደድ ራስን መውደድ እና ዘረኝነት እና ዓለምን መውደድ ናቸው። እነዚህ መሃል ላይ የቆሙ ጣወቶች ናቸው። ከልቡናቸው መሃል ላይ የሚቆሙት ገንዘብ ከእግዚአብሔር ሲበልጥ ነው። እዩት፣ ሁሉም ቢያወጉት ሆድ ባዶ ይቀራል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው፣ ሸጥ ነው። አሁን በመካከሉ ላይ አላያቸው ጌታ ምን እንዳለ ታውቃላችሁ? ኢይክል አሐዱ ገብር ለክልኤ አጋእዝት ተቀንዮ፣ ሰው ለሁለት ጌቶች እገዛት ይችላል ነው የተባለው። እንዴ አይቻልም። ለምን? አንዱ ቆል የሁለት ጌቶች ባሪያ ከሆነ ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ፣ ዘለቀ ደጋ ሂድ ብሎ ያዘዋል፣ ሞላ ቆላ ብሎ ሂድ ብሎ ያዘዋል። ለማንኛውም ይወጣል ይሄ ሰው አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁ ደጋ፣ አይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር። ዋናው ምን አይነት ለብደት ውስጥ እንደገባን እስቲ። ገንዘብ፣ ገንዘብ፣ ገንዘብ፣ ገንዘብ ሰው ይሄን እንጀራ ግን መንገብ ገብ መንገብ ገብ ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴ አይረካ። ምን ሊባል ይችላል ይሄን የገንዘብ ፍቅር ልቡናችን መሀል ላይ ተቀምጦበታል። ያነው አንድ ቅዱሳን ሲበቁ እነ ሚካኤልን እነ ገብርኤልን ረቂቃኑን ስለሚያዩ ትህትና ከትህትና ወደ ትህትና ነው የሚሉ ቅዱስ ጳውሎስ በሮሚ በቆሮንቶስ 15 ላይ ወዲ ረኩሎሙ አስተራ የኒ ሊተኒ ዘመስል ጻይፃ ለተላላቆቹ ሐዋርያን ከተገለጠ ከታየ በኋላ በመጨረሻ ለጭንጋፉ ለእኔ ተገለጠልኝ አለ። ጭንጋፍ ነኝ አለው። ማን ነው? ቅዱስ ጳውሎስ። ቅዱስ ጳውሎስ ማለት እኮ እስከ ገነት እስከ የመላይትን ዓለም አይቶ የመጣ በልብሱ ቁራጭ አይን የሚያበራ ድጉ የሚፈውስ ኢየሱስ ክርስቶስ ምርጥ ዕቃ ብሎ የመሰከረለት ኢየሱስ ክርስቶስ የአህዛን ብርሃን ብሎ የመሰከረለት የበቃ የነቃ ቅዱስ መናኝ ባህታዊ ነው። ይሄ ሰው ግን ሲናገር ምን አለ እኔ ከነ ጴጥሮስ አንጻር ከትልልቆቹ ሐዋርያት አንጻር ስለካ እኔ ጭንጋፍ ነኝ አለ። አረንጋውኝ ምንኛም በጨነገፍ እንደሱ ከሆነ እውነቱን ለመናገር የት አግኝተ ነው። ስለዚህ ዳዊት እኔ ትነኝ ሰው አይደለሁም አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። አብርሃም ደግሞ ስላሴ ቤቱ ገብተው ቤቱን ባርከውለን የእሱን ዘር የሚስቱን ማኅፀን ባርከው ይስሐቅን የመሰለ ልጅ አብስረውት ከቤቱ ሲወጡ ምን አለ? እኔ በእግዚአብሔር ፊት ቆም ዘንድ አመድና ትቢያ ነኝ አለ። አያችሁ አብርሃም አመድና ትቢያ ነኝ አለ። ዳዊትን የትን ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። እነሱ ራሳቸውን ያዋርዳሉ፣ እግዚአብሔር ከፍ ያደርጋቸዋል። እና በመዝሙረ ዳዊት ሶስተኛው ትህትና ነው። አራተኛው ተስፋ ነው። እየሰማችሁ ነው? አራተኛው ተስፋ ነው። ተስፋን መስበክ አለበት አለ። ክርስቲያኖች የእኛ ተስፋ ክረምት አልፎ ሲመጣ በጋ፣ ያኛው መንግሥት አልፎ ይሄኛው መንግሥት ሲመጣ እንደዛ እንደዛ፣ የእኛ ተስፋ በመስቀል ላይ ነው። የእኛ ተስፋ ከሞት በኋላ ሕይወት አለ፣ መቃብርን ተሻግሮ ትንሣኤ አለ፣ ይህ ዓለም አልፎ አዲስ ዓለም አለ። ሞት፣ ሕይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች፣ ገፊ ተገፊ፣ ገዥ ተገዥ፣ ሰጭና ነሽ የሌለበት አዲስ ዓለም አለ። ያ ነው ተስፋችን። ሐዋርያው ቅዱስ ጳውሎስ ወተሰፉ ወሰ ለዘያስተሪ ይኮነ ተስፋ አለ። የሚያየውን ማን ተስፋ ያደርገዋል? ተስፋ የሚባለው የማይታይ ነው። እኛ የሚታየው ዓለም ላይ ቁጭ ብለን የማይታየውን ተስፋ እናደርጋለን አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ሕይወት አለ። መቃብርን ተሻግሮ ትንሣኤ ያለ ይህን ዓለም አልፎ አዲስ ዓለም አለ። እዚያ እንገባለን ምዕመናን። እንደተንከራተን፣ እንደተገፋን፣ እንዳለቀስ፣ እንደተጎሰም፣ እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን ተንገላጠን አንቀርም። አባታችን ይመጣል። ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም

አሁን የእናንተ ይህ ኳስ ፊልም ሲያየ የነበረው ወደ መቃብር ሲወጣ ኦፍ ይደረጋል። ምክ በሰማይ ኳስ የለም፣ ፊልም የለም፣ ቲያትር የለም። እዛ ቅድስና ነው ያለው፣ እዛ ፎይታ ነው ያለው፣ እዛ ሰላም ነው ያለው፣ እዛ በረከት ነው ያለው፣ እዛ ጸጥታ ነው ያለው። እዛ የማይዳሰስ እጅግ እጅግ ማንም ሊቀማን የማይችል ዘላለማዊ ሰላም አለ። ሀሳብ አትቀይሪ፣ አትወላውል፣ ሌላ እርሻ ትሂድ። አገልጋዮቼን ተጠጋ። ቅዱስ ሚካኤል እግዚአብሔር አገልጋይ ነው፣ ተጠጋው። ወደ እግዚአብሔር ያደርሳል፣ ወደ ዋናው መና፣ ወደ ሰማያዊ በረከት ያደርሳል። ተክለ ሃይማኖትን ተጠጉ። ሕፃኑ ቂርቆስ እናቱ የሉጣን ተጠጉ። ቅዱስ ገብርኤልን ተጠጉ። አቡነ ገብረ መንፈስ ቅዱስን ተጠጉ። የማና አገልጋዮች ናቸው። አገልጋዮቼን ተጠጉ። ድንግል ማርያምን ተጠጉ። እንደውም እዚጋር ገረዶቼን ተጠጊ ነው የሚለው መጽሐፉ። ድንግል ማርያም ነው። ዓመቱ ለእግዚአ ሁሉ ብላለች። እኔ ለእግዚአብሔር ገረዱ ነኝ አለች። የአምላክናት የአምላክ ገረድ ነኝ አለች። እርሷን ተጠጓት። ስሟ ለዘላለም የተመሰገነ ይሁን። ሳሎን ተቀምጣ ወደው የምትሞላናት ተጠጉ። አገልጋዮች ተጠጉ። የመከራውን ዘመን ለማለፍ እንደ ቅዱስ ሚካኤልን ተጠጉ። እስራኤልን መና እያበላ አሻግሯል። በኤርትራ ባህር መካከል፣ በሲና በረሃ መካከል አልተለያቸው ሚካኤል ታማኝ መልአክ የዋ መልአክ አንተንም አሁን ይህን የመከራ ዘመን ያሻግረናል። ቤተ ክርስቲያንን ይህን የመከራ ዘመን ያሻግራታል። ኢትዮጵያን ይህንን ዓለም የሰጋበትን ስጋት ያሻግራታል። ሌላ እርሻ ግን አትሄዱ። ሌላ አዳራሽ አትታዩ። ሌላ ጭፈራ ቦታ አትታዩ። ከዚህ በኋላ ሺሻ ቤት የሚታይ ወጣት አይኖር። ኪሳራ ነው። እግዚአብሔር አንቅቶ ከጠራን ንቁ፣ ባለጋራችሁ ዲያብሎስ መጥቷል ብሎ ከሰበሰበን ከጠራ ከዚህ በኋላ ሺሻ ቤት መገኘት ለወጣቱ ኪሳራ ነው የጫት ቤት በረንዳውን ተውላቸው የሺሻ ቤቱ ፍራሽ ተውላቸው ከዚህ በኋላ በጠራራ ፀሐይ ብርጭቆ ይዘን ከመታየት እግዚአብሔር ይጠብቀን ከዚህ በኋላ ወደማይረባ ቦታ የሚሄድ ወጣት ኪሳራ ነው ሽማግሌዎችን የሚገፋ አሮጊቶችን የሚያዋርድ ሴት እህቶቻችንን መንገድ ላይ ስጋት የሚሆን ኦርቶዶክሳዊ ወጣት አይኖርም ማን ስለተገኘ ማን ስለወሰደን? ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ ይላል። ሄኖክ እግዚአብሔር ወስዶታልና አልተገኘም ይላል መጽሐፍ። እናንተ ሄኖክ አልተገኘም፣ ማን ስለወሰደው? አንተ ከዚህ በኋላ በየታክሲ ቤት በር ላይ ቆመክ፣ በየድራፍት ቤት በረንዳ ላይ ቆመ ድንጋይ ስትወረወር አትገኝም። ማን ስለወሰደክ? ማን ስለወሰደ ሐሜት በበዛበት ጭፈራ በበዛበት ርኩሰት በበዛበት በመናፍቃን አዳራሽ በርኵሰት ሜዳ አትገኝ። ማን ስለወሰደሽ? አካሄድህን ከእግዚአብሔር ጋር አድርጎ ወደ ሌላ እርሻ አትሂድ። እግዚአብሔር ወስዶታልና አልተገኘም። አትገኝ እባክህ ሌላ ቦታ ከዚህ በኋላ። እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን ዛሬ ነው። በቃ ይበቃል። ወጣትነትን ለተሻለ ነገር ተጠቅምበት። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። እግዚአብሔር ከሚመጣው ቁጣ ሊያስመልጥ ከጠራ ተመስገን ብለን እግሮቻችን በአደባባይ ይተቀል፣ ከዚህ ቤት ከመውጣት ይሰውረን። ወደ ሌላ የትምህርታችን ርዕስ ተኝቻለሁ የሚለው አንድ ወዳጅ የአንድ ሴት በር ያንኳኳል። የሚያንኳኳው በመሶባ ያለው ሊካሰል አይደለም ወይ ደግሞ ከሷ የሚቀበለው ኖሮት ሳይሆን ሊሰጥ የሚያንኳኳ ወዳጅ ደግ ወዳጅ ነው። ጉድለቷን ሊመላ አልጋዋ ድረስ የመጣ ወዳጅ ነው። የተኛችበት ድረስ የመጣ ወዳጅ ነው። በሩን አንኳኳ ወዳጅ በሩን አንኳኳ፣ አለች እኔ ግን ተኝቻለሁ። ወዳጇ ያንኳኳል፣ እያንኳኳ ትሰማለች፣ ግን ተኝታለች። እኔ ተኝቻለሁ፣ ወዳጅ በሩን ያንኳኳል። ተኝቻለሁ፣ አለች ሴቲቱ፣ ልቤ ግን ነቅቷል። ይቺ ሴት ወዳጇ ያንኳኳል በሩን በደንብ እያንኳኳ ነው። እንደሚያንኳኳ በጆራ ሰምታለች፣ ነገር ግን የቸገራት አሁን ከአልጋዋ ላይ ወርዶ በሩን መክፈት ነው። ሳትሰማ የተኛች አደለችም፣ ሰምታ የተኛች ሰምቶ ከመተኛት እግዚአብሔር ይጠብቀን። ሰምታ የተኛች ወዳጇ የያዘውን ሰምታ የተኛች ብትከፍትለት የሚሰጣትን እየነገራት አውቃ የተኛች እኔ ተኝቻለሁ ልቤ ግን ነቅቷል አለች። እርሱ ደጁን ይመታል የያዘውን ነገራት። ጥሪ የሚገርም ነው። እርሷ አልተነሳችን እርሱ ግን ሲጠራት ወዳጄ እህቴ ርግቤ መደምደመ እያለ በሚደንቅ ፍቅር ነው የሚጠራት መተኛቷ አላበሳቸው እንድትከፍትለት ግን አባበላት ጠራት እርሷ ግን ምን አለች አለች አሁንም ተኝቻለሁ ተኝቻለሁ እንዲህ ያለው ጥሪ እንኳ ሊያነቃት አልቻለም በስሙ አልጠራትም በግብሮ አልጠራትም አንቺ ቅርፋን ተነሽያ ወዳጄ ርግሬ መደምደሜ ተነሽ አላት። እሷ ተኝቻ ሆነች ተኝቻለሁ። ምን አላት ቀጠለና፣ ወዳጄ በራሴ ላይ ጠል በቆንዳለህም የሌሊት ነጠብጣብ አለና ክፈችልኝ አላት። አሁን አባብሎ ሲጠራት፣ አሞክሶ ሲጠራት፣ እሱ ቆሞ እሷ ተኝታ፣ የራሱ ወዳጅ አድርጎ እህት አድርጎ ሲጠራት አልሰማም ያለችን ሴት ምን አላት ቀጠለና እንድትነቃለት ስለፈለገ ቀጠልና እንዲህ ያለ ጠባክሽ ክፈቼ በእጄ ላይ በራሴ ጠላለ በቆንዳ ላይም የሌሊት ነጠብጣ። አሁን ሰዓቱ ሌሊት ነው። ልብ በሉ ክርስቲያኖች፣ የመጣበት ሰዓት ሌሊት ነው። ሌሊት መሆኑም በምን እናውቃለን? አንደኛ ሴቲቱ አልጋ ላይ ናት። ሁለተኛ እሱ ሲነግራ ምንድን ያለው በቆንዳን ላይ የሌሊት ነጠብጣ አለና ክፈችልኝ። ያ ሰዓት ክፉ ውሃ ውሃቢ ጠማት ወደ ወንዞጋ ዋቀርታ ጥማር የምታረካበት ሰዓት አይደለም። ለአውሬ የምትዳረግበት ሰዓት ነው። ከባድ ሰዓት ነው። ወዳጇ ግን ያንን አሸንፎ መጥቷል። ጨለማውን አሸንፎ መጥቷል። አውሬውን አሸንፎ መጥቷል። በሯ ድረስ መጥቷል። የሚጠብቃት ቤት ድረስ ወዳጇ መጥቷል። የያዘው ነገራት ይላለኝና ክፈች ያለን አሁን የያዘው ነገር አጓጓት። ግን ምን አለች? ያሳዝናል። ወዳጄ እግሬን ታጠብኩ እንዴት አሳልፎ ነት ምክንያቱ አይገርማችሁ? እግሬን ታጠብ ካልጋይ ወርጄ ላንተ በር ልከፍት ትልስ ይመጣ ለመተኛት የታጠብኩት እግሬ ያድፍብኛልና ልነሳልችን መት እየሰሙ ከመተኛት እግዚአብሔር ይጠብቅን። ዳዊት ብዙ ጊዜ ስለ ነፍስ ሲናገር ትሰሙታላችሁ። ከእግዚአብሔር ጋር ቀጥታ የሆነ አይነት ግንኙነት አለው። ነፍሴ ለምን ታወኪኛለሽ ያለበት ትዝላችሁ ነፍሴ ለምን ታስጨንቅኛለሽ? በአምላኬ በእግዚአብሔር ታመኝ ይላታል። ሁሉንም ማድረግ የሚችል እሱ ስለሆነ፣ ክብርና ምስጋና ለስሉ ድረሰ ነፍሴ ለምን ታውኪኛለሽ? ሲወላችሁ ተናገሩት። ነፍሴ ሆይ ለምን ታውኪኛለሽ? ነፍሴ ሆይ ለምን ታስጨንቅኛለሽ? አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። ከእግዚአብሔር ስንሸሽ እንጨንቃለን። ጭንቀት ጨለማ ነው። ጨለማ ደግሞ የሚኖረው ብርሃን ሳይኖር ሲቀር ነው። ብርሃን እግዚአብሔር ነው። እግዚአብሔር ከውስጣችን በእምነት በምንዝልበት በመንፈሳዊ ድካም ጊዜ ሁሉ ነገር ያስፈራል፣ ሁሉ ነገር ያስጨንቀናል። ተኝተን እንፈራለን፣ ስኔት እንፈራለን። የምንሰማው ነገሮች ሁሉ ያስፈሩናል። በራሳችን ህይወት ብዙ ያስፈራል። ነገ ኑሮ ያስፈራል። ነገ ምን ሊሆን ነው? ልጆቼ ምን ሊሆኑ ነው? ትዳር ያስፈራ። ምን አይነት ትዳር ነው የሚኖረኝ? ትምህርት ተምሬ ከዩኒቨርሲቲ ተመርቄ ስራ ላገኙ? ያስፈራ። ሁሉ ነገር የሚያስጨንቅ ነው። በራሳችን ሕይወት በእኔና በእናንተ ላይ የሚመጣው ጦር የሳኦል ጦር ላይሆን ይችላል። በእኔና በእናንተ ላይ የሚመጣው ጦር የሲሞንና የኢያሶን አንደበት ላይሆን ይችላል። ብቻ የተለያየ ፈተና እንዳሻራችን የተለያየ መከራ በውስጣችን ይመጣል፣ ያስጨንቃል፣ ያስጠብባል። በዛ ሰዓት ግን ፍርሃት የሚከበድ በተለይ በእግዚአብሔር ላይ ያለንን እምነት ስናላላው ነው። በእግዚአብሔር ካምንግን ነፍሴ ለምን ታውኪኛለሽ? እንላታለን። ነፍሴ ለምን ታስጨንቀኛለች? በእግዚአብሔር ታመኝ። ለምን? እግዚአብሔር የነፍሴ ባለቤቷ ስለሆነ የሥጋዬን ፈጣሪ ስለሆነ ለስም አጠራሩ ክብር መስጋና ይግባው። ስሙ ለዘላለም የተመሰገነ ይሁን ይሁላችሁ ቀላልና ለጊዜው የሆነው ለምን መሰላችሁ? ለምንቀበለው ካለን ክብር ጋር ከሚሰጠ ዘላለማዊ ጸጋ ጋር ሲነጻጽ መከራው የጊዜ ዝማኔው ነው። ማጣቱም፣ መበደሉም፣ መጨነቁም፣ መገፋቱም፣ መባረዱም መፋረዱ ጳውሎስ በሮሜ መልእክት ምዕራፍ ስምንት ላይ ልብ በሉ የዚህ ዘመን ስቃይ ከሚቀኘው ክብር አንፃር ሲታይ ምንም ነው ነው የሚለው ይሄ ምንም ነው እግዚአብሔር ምናተም ነው በፊትህ ያለው ደስታ ምንም ብዙ ስለሆነ አሁን ያለው ስቃይ ምንም ነው ኋላ የምታየው በረከት ብዙ ስለሆነ አሁን ያለሽ ጉድለት ምንም ነው። ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም ይላል ወንጌላዊ በብዬ እግዚአብሔር ዳዊት ደግሞ አንተን ብቻ በደል በፊትህም ክፋትን አደረግሁ ይልና በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ይላል አንተ ሁሉ ይበድላል ብለህ ተናግረሃል። የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ ተገኘሁ። ይህ ስለዚህ ከእኛ መሀል ኃጢአት የሌለበት የለም። በቀን ውስጥ ብዙ አይነት ኃጢአት እንሰራለን። በግብር የምንሰራው ኃጢአት አለን። ልንሰርቅ እንችላለን፣ ልንገድል እንችላለን፣ ልናመነዝር እንችላለን። ይሄ በግብር የሚፈጸመው ነው። በአንጻሩ ሰው በግብር ኃጢአት ባይሰራ በቀን ውስጥ በአንደበቱ ብዙ ኃጢአት ይሰራል። ይሰርቃል፣ ይሳደባል፣ ይዋሻል፣ ያማል። ሐሜት አያድርግብኝ እንጂ ብሎ ያማል። ያማል ናያ። አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ፣ ልክ እንደ ጲላጦስ ማለት ነው። እኔ ለማማት አይደለም ብሎ ይጀምራል። ታዲያ ምን ለማረግ ነው? ቅኔ ጊዜ ያሳይ። በአንደበታችን ብዙ ባወራም ቁጥር ኃጢአት እንሰራለን። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል መጽሐፍ።

ሀጢያት ሳይሰራ መዋል አይችል። እንዲያውም ሰው ለመፈጸም የሚያፍረውን ለመናገር የሚፈራውን የሀጢያት አይነት በሀሳቡ ግን ያመላለሰ። ምክንያቱም ያለ ሥርዓት ያለ ማስታጎል ሰው ሲያስብ ነው የሚውለው። ውስጥ አንድ የሚመናል። አንድ ጊዜ ማሰብ አቁሙ አቁማችሁ አንድ ማሰብ አቁሙ። ግን አሁን ማሰብ አቁም ያለው ግናችሁ ታስባላችሁ። እሱ ራሱ ምንድን ነው? ሰው አለማሰብ አይችልም። ስለዚህ ቀኑን ሙሉ ብዙ ሀሳብ እናስባለን። እዚህ ሀሳብ ውስጥ ብዙ አይነት ኃጢአት አለ። ያንን ምን ማድረግ እንችላለን? አባ ንጦን ሲምን መልሶልናል። ወፎች በላይህ ላይ እንዳይበሩ ማድረግ አትችልም። ወፎቹ ግን እላይህ ላይ ጎጆ እንዳይሰሩ ማድረግ ትችላለህ። አትችልም? ይቻላል። የሀሳብ አጢአትም እንዳይሰለጥንብህ ማድረግ ትችላለን። መቃወም ትችላለህ። ያም ሆነ በአሌው በነቢብ በገቢር የተባሉትን ሶስቱን በሀሳብ በንግግር በተግባር የምንፈጽማቸው ኃጢአቶች ሰርቻለሁ ብለን ስንጸጸት ስናምን ያን ጊዜ ንስሐ ይባላል። እግዚአብሔር ይህንን ንስሐ ለሁላችን ያድነ። እዚህ ምክንያት እሱ ራሱ ሊደርቅ ሊጠወልግ አይገባው አይገባው። እውነታው ሌላ ነው። ክርስቲያኖች ለጊዜው የሆነ ነገር ሲሆን ንጉሱ ሲያምር ተአምር ሲነገር እንደዚህ የሆነ ሲባል ተደስቶ ፈተና መጣ፣ እንደዚህ ያለ ነገር ሆነ፣ እንደዚህ ያለ ነገር ሆነ ሲባል የሚጠወልግ ሚኮመሽሽ አፈርኩ፣ ተዋረድኩ፣ ተሳቀኩ የሚል ይሄ ክርስቲያን አይደ አልገባውም። ገና ገና ይሄኛው ጭንጫ ልብ ያለው ሰው ነው። ጊዜያዊ ደስታ ነው ያለው፣ ጊዜያዊ ኩራት ነው ያለው። ኩራታችን መቼም ቢሆን ስህተት ነው። ታውቃላችሁ፣ ቅዳሴ ማርያም ስናስቀድስ አባ ሕርያቆስ ሐዳፌ ነፍስ እንደሚለው እንግዲህ ወደ ሲኦል የምታወርድ ትዕቢትንና መታጀርን ጌጣ እናድርግ ይላል። መታጀር ማለት ኩራት ማለት አቤት ቤተ ክርስቲያኔ አቤት የኛ ካህናት የእኛ ሰባኬ የእኛ መምህር የእኛ ዘማሪ የኛ ጳጳስ የእኛ ህንፃ የኛ ገዳም የእኛ ታሪክ የእኛ ቅዱስ እያለ መኩራት የለበት መጠቀም ይችላል መኩራት ግን አይጠቅመውም በምንም ምክንያት ክርስቲያኖች እና እንደዚህ ያለ ዝም ብሎ አቤት የእኛ ብታዩት እያለ እንደዚህ በስሜት ደስ እያለው እየኮራ ምክንያቱም በማይጠቅመው ነገር ነው ድሮ የሚኮራው ፈተና ሲመጣ ደግሞ አፈር ተሽመ ለምን ታፍራለህ ለምን ትሸማቀቃለህ? ይህ እኮ እውነት ነው። ጌታ እኮ ያለው ቤተ ክርስቲያኑ ዘሩ ከወደቀበት ውስጥ እንዲህ አለ አለ ነው የሚል እግዚአብሔር ለሁላችን ማስተዋሉ ነው ያደለን። ሶስተኛው በጭንጫ ላይ በእሾህ ላይ ወደቀ ይላል። እሾህ ላይ የወደቀው በቀለ አደገ፣ ግን እንዳያፈራ እሾሁ ምን አድርጎ ያዘው? አህንቆ ያዘው ይላል። ይሄ እንግዲህ አሁን የተከፍሎን ነገር የሚያመጣው ይሄ ሶስተኛው ላይ ይሄ አገልጋዮችን የሚመለከት ነው። በአገልጋዮች በምእመናንም አለ። በተለይ በአገልጋዮች ይህን ይመለከተናል። የእግዚአብሔርን ቃል ተዘርቶብናል፣ ተምረናል፣ ይበቅላል፣ ያድጋል። በቃል ራሱ ብዙ ጸሎቶችን እንጸለያለን፣ እናስተምራለን፣ እንሰብካለን፣ እንተረጉማለን፣ እንናገራለን፣ እናራቀቃለን፣ አድጓል የእግዚአብሔር ቃል። ግን ደግሞ እሾህ የተባለ ወደ ፍሬ ሊሄድ ሲል እንዳያፈራ የሚያደርግ እሾህ አለ። እሾህ የተባለው ምንድን ነው? ሶስት ነገሮች ናቸው እሾህ የተባሉት። አንደኛ ፍቅረ ሲመት፣ የሹመት መፈለግ ዲዮጥራጥሪስ አሁን ባነበብነው በቅዱስ ዮሐንስ መልክት ላይ የገጠመው ይሄ ነው። ሹመት በጣም ስለሚፈልግ ዋና መሆን ስለሚፈልግ የበላይ መሆን ስለሚፈልግ ከቅዱስ ዮሐንስ እንዲገነጠል እስኪገነጠል ድረስ ዓመፀኛ ሆነ። እሾህ ማለት ይሄ ነው። ሁለተኛው እሾህ ገንዘብ ነው፣ ፍቅረ ንዋይ። ብዙዎቹ ብዙ ነገር የሚፈልጉት ለገንዘብ ነው፣ ለጥቅም እለ ሌላ ለምን ከሹመትና ከሹመትና ከገንዘብ ያለፈ አገልጋይን የሚያስቸግር ብዙ ነገር የለም። ይህ ነው አንቆ ያዘው። ልክ ነው። አሁን ብዙ ሰዎች ሹመት አንቆ ይዞናል፣ ፍቅርና አንቆ ይዞናል። ሶስተኛው ለምእመናን ደግሞ ፍቅር ዓለም። ፍቅር ዓለም ማለት ምን? በጣም መዝናናት መውደድ፣ መብላት፣ መጠጣት፣ መደሰት፣ መጨፈር፣ መልበስ፣ መቀናጣት የሚወድ ሰዋል። ይሄ የወንጌልን ፍሬ እንዳያፈራ ያደርገዋል። ክርስቲያኖች ኤርምያስ የተናገረው ትናንትም ወደ ቤተክርስቲያን ቅረቡ፣ ወደ ቤተክርስቲያን ሽሹ፣ ከሚመጣው መከራ ሁሉ ታመልጣላችሁ ሎ ያለው ኤርምያስ ምዕራፍ አራት ላይ በጣም ደስ የሚል ቃል፣ ይቺ ተስፋ ሆናኝ ያለ ራሴ በሌሎችም ሁል ጊዜ ነገሯ እንዲያስታውሷት እናገራታል። መሸሻችን እያለ ልንጠብቀው የሚገባ ከምንም በላይ የእግዚአብሔር ነው። እግዚአብሔር ተጠበቅ እኛን እንጠብቃለን።